ሰላም እንደምን ቆያችሁ? በእያላችሁበት ሰላማችሁ ይብዛ። በእናንተ በደጋጎች በተደረገው ድጋፍ ለበጎ አገልግሎት የሚውል መኪና የገዛው ሲሆን ከዚህ በፊት በባጃጅ እና በሕዝብ ትራንስፖርት እየተንቀሳቀሰን በተለያዩ አካባቢዎች የተቸገሩ ወገኖቻችንን ስረዳ ነበር። አሁን ግን በተለያዩ ሀገሪቷ ክፍሎች እየተንቀሳቀሰን የተቸገሩ ወገኖቻችንን ለመርዳት ከፍተኛ መነቃቃትን ፈጥሯል። በዚህ በጎ ተግባር ላይ የተሳተፋችሁ ሁሉ ከልብ የመነጨ ምስጋናዬን አቀርባለሁ። ፈጣሪ ከማያልቀው በረከቱ ጨምሮ ጨማምሮ ይባርካችሁ እወዳቸዋለሁ።